ሰላም ጤና ይስጥልኝ። የእለቱን ዜናዎች ይዤላችሁ መጥቻለሁ። አብራችሁን ቆዩ። የአውሮፓ ሀገራት በኢትዮጵያ የጤናው ዘርፍ ላይ የሚያደርጉትን ድጋፍ ሙሉ በሙሉ መቋረጡ ተገለጸ። አሜሪካን ጨምሮ መላው የአውሮፓ ሀገራት ለረጅም ዓመታት በኢትዮጵያ የጤናው ዘርፍ ላይ ሲያደርጉ የነበረውን ድጋፍ ሙሉ በሙሉ ማቋረጣቸውን የተባበሩ መንግስታት ድርጅት የድጋፍ አስተባባሪ የኢትዮጵያ ተወካይ ዶክተር አወቀ ጣሰው አስታወቀው። አሜሪካን ጨምሮ መላው የአውሮፓ ሀገራት በድንገት በጤናው ዘርፍ ላይ ሲያደርጉት የነበረውን ድጋፍ ሙሉ በሙሉ መቋረጡ ችግሩን ይበልጡ ስብስብ ሊያደርገው እንደሚችልም ማስታውቀዋል። ኢትዮጵያ ለረጅም ዓመታት በጤናው ዘርፍ ላይ አንድ ሶስተኛውን ድጋፍ ለከለጋሽ ሀገራት ስታገኝ እንደነበር ያስታወሱት ዶክተር አወቀ ይህ የድጋፍ መቋረጥ በጤናው ዘርፍ ላይ አሉታዊ ጫና እንደሚያደርስ መንግስት ከግንዛቤ ውስጥ በማስገባት ጥንቃቄ ሊያደርግ ይገባል ሲሉም አሳስበዋል። እነዚህ ሀገራት ለኢትዮጵያ የሚያደርጉትን ድጋፍ ለማቋረጥ እንደ ምክንያት ያነሱት የሩሲያና የዩክሬን ጦርነትና የመካከለኛ ምስራቅ ሀገራት ውጥረትና ስጋት ደቅኗል በሚል እንደሆነም ጠቁሟል። ይህ በዘርፉ ላይ የሚያሳድረው ተጽዕኖ ቀላል እንዳሉ ላንስተው ድጋፉም ሲያደርጉ የነበሩ ሀገራት አሜሪካ፣ እንግሊዝ፣ ካናዳ፣ ፊንላንድ፣ ዴንማርክ፣ ሲውዘርላንድ እና ሌሎች ጨምሮ እንደነበሩም አስታውሰው፣ ነገር ግን የኢትዮጵያ መንግስት ይሄን ድንገተኛ ውሳኔ በትኩረት በማየት የሀገር ውስጥ የፋይናንስ ተቋም አቅማቸውን እንዲያሳድጉ ማበረታታት እንደሚጠበቅበት የመንግስት ድርጅት የድጋፍ አስተባባሪ የኢትዮጵያ ተወካይ ዶክተር አወቀ ጣሱ ጣሰው ተናግረዋል። የአሜሪካ መንግስት ለኢትዮጵያ በሚያደርገው ድጋፍ ኩራት ቢሰማኝም ኢትዮጵያን ከእርዳታ ተላቀው በራሳቸው እንዲለወጡ መሬት ላይ ሁኔታዎች ሊመቻችላቸው ይገባል። ከፍተኛ የሰብአዊ እርዳታ የምታቀርበው አሜሪካ እንደ መወከሌ፣ እርዳታ በአሜሪካውያንም ሆነ በኢትዮጵያ እይታ ዘላቂ መፍትሄ አይደለም። የትግራይ ክልልን ጨምሮ በሌሎች አካባቢ ያሉ ተፈናቃዮችን ወደ ቀያቸው መመለስ አለባቸው ብለው ብለው ነገር ግን መሬት ላይ የአስቸጋሪ ሁኔታ ተፈጥረው ከአሜሪካና ከሌሎች ድጋፍ አቅራቢዎች ሀገር ነጻ መሆን አለባት። በኢትዮጵያ የአሜሪካ አምባሳደር አርቪን ማሲንጋ ኦሮሚያ በኤምፖ ኤክስ በአጠቃላይ ኦሮሚያ ክልል ዘጠኝ ኬዞች ደርሷል። ሁለት ኬዞች በነቀምት ከተማም ተገኝተዋል። የክልሉ ጤና ቢሮ በዝንጀሮ ፈንጣጻ ኤምፖ ኤክስ በሽታ የተያዙ ሰዎች ቁጥር ዘጠኝ መድረሱን በነቀብት ከተማ ሁለት ኬዞች መገኘታቸውን የኦሮሚያ ክልል ጤና ቢሮ አስታውቋል። የቢሮ ምክትል ኃላፊ ተስፋዬ ከበበው ዶክተር በሰጡን ቃል በክልሉ ኤምፖኤክስ ከግንቦት 17 እስከ 2017 ዓ ም ጀምሮ እየሰራንበት ያለው ኬዝ ነው። በአጠቃላይ በኦሮሚያ ዘጠኝ ኬዞች ደርሷል ብለዋል። ከዘጠኙ ኬዞች አምስቱ ሞያሌ፣ ሁለቱ ጅማ፣ ቀሪ ሁለቱ በነቀምት ከተማ የተገኙ መሆናቸውንም ከተያዙ ሰዎች መካከል አገግመው የተመለሱ በክትትል ላይ እንዳሉ ተናግረዋል። ክትትል ላይ ያሉ ታመው ሳይሆን ቆዳ ላይ የሚታይ ምልክቶች ያላቸው ግን ከዛ በዘለለ ሲስተም የሚያስቸግሩ ምልክቶች የሏቸውም ያሉት ዶክተር ተስፋዬ ወልድ ወደ ሌሎች እንዳይተላለፍ ለብቻቸው ሆነው ሕክምናና ትምህርት እየሰጣቸው ስለመሆኑም አብራርተዋል። በክልሉ ለምርመራ ከመቶ በላይ ናሙናዎች ከጅማ፣ ከነቀምት፣ ከሸዋ፣ ከምዕራብ ሸዋ ርጌ እንደመጡም ገልጸው ብዙ ተመራምረው ተመርመረው ኔጌቲቭ ናቸው። ከትላንት በስቲያ ብቻ ወደ 8 ምርመሪያ ከተደረገ ናሽናሊ ከአንድ ኬዝ ውጭ ኔጌቲቭ ናቸው ብሎ አለ። በሽታው ህክምና ምን መደረግ እንዳለበትም በብዛት ስለማይታወቅ በክልል ደረጃ አሰልጣኙ ስልጣናት ሰጥቶ ሶስት መቶ የሚሆኑ ጤና ባለሙያዎች ወደ ዞን ከተማ በረዞን ከተማ ሆስፒታል መመለሳቸውን አስረድተዋል። ጤና ሚኒስትር ይፋ ባደረገው መሰረት በአጠቃላይ በኤምፒኦክስ በሽታ የተያዙ ሰዎች ቁጥር 19 ደርሷል። ትግራይ የዶክተር ደብረ ጽዮን ገብረ ሚካኤል ላፕቶፕ ኮምፒውተር ሰርቀዋል ተብሎ የተጠረጠሩ ግለሰቦች ፍርድ ቤት በዋስ እንዲፈቱ ቢወስንም አልተገበረ። ስድስት የቪአይፒ ጥበቃ አባላት የህወሓት ሊቀመንበርን ዶክተር ዶክተር ገብረ ጽዮን ገብረ ሚካኤል ላፕቶፕ ኮምፒውተርን ሰርቋል በመባል ተከሷል። የመቀሌ አዲ ሀቂ ክፍለ ከተማ ፍርድ ቤት በሰኔ ስድስት ቀን ሁለት ሺ አስራ ሰባት አመተ ምህረት በዋለው ችሎት በሊቀ መንበሩ ላፕቶፕ ኮምፒውተር ስርቆት ላይ የተጠረጠሩ ግለሰቦች በዋስ እንዲፈቱ ወስኗል። ስድስቱ ተጠርጣሪዎች እያንዳንዳቸው በአስር ሺ ብር ዋስ እንዲለቀቁ ፍርድ ቤት በሰጠ ውሳኔ መሰረት ቤተሰቦቻቸው ብር ቢያስይዙም ከላይ የመጣው ትዕዛዝ አለ በሚል ከስር አልተለቀቁም ብሏል። ባለፈው ግንቦት ወር 2017 ዓ አመተ ምረት ሳምንት የመጨረሻ የሊቀመንበሩ መንበሩ ላፕቶፕ ኮምፒውተር በጠባቂዎች ተዘርፏል፣ የሚል መረጃ በማይበራዊ ሚዲያ ትስስር በገጽ በስፋ ሲሰራጭ ቢቆይም ደጋፊዎቹ መረጃ የፈጠራ ወሪ ነው በማለት ሲያጣጥሉም ቆይተል። ሊቀመንበሩ መንበሩ በቅርቡ ከደጋፊዎቻቸው ጋር በነበራቸው ስብሰባ አልተሰረቅኩም የሚል አንድምታ ያለው በሚመስል ሁኔታ ላፕቶፕ ኮምፒውተሩ ይዘው ታይተው ነበር። ወደ ውጭ ዜና እንገባለን። በአሜሪካ ሚኒሶታ ግዛት በዲሞክራቷ መሊሳ ሆርማንት እና ባለቤቷ ላይ ግድያ እንዲሁም በዲሞክራቱ ጆን ሆፍማን እና ባለቤታቸው ላይ ጥቃት ፈጽሙ ተጠርጣሪ እስከሆን በቁጥጥር ስር ዋለ። ተጠርጣሪው ሃምሳ ሰባት እድሜ አመት ግለሰብ ሲሆን በእለቱ ፖሊስ በመምሰል እንዲሁም የፖሊስ ልብስና መኪና በመያዝ ጥቃቱን መፈጸሙ ተናግረዋል። ይህ ተጠርጣሪ በቁጥጥር ስር ስለመዋል ያለበትን ለሚጠቁም ኤፍቢአይ 50 ሺ ዶላር ሽልማት እንደሚሰጥም ቃል ገብቷል። እስራኤል በኢራን ላይ የፈጸመችው ጥቃት የመካከለኛው ምስራቅ ውጥረትን ለማርገብ የሚደረጉ ጥረቶችን አደናቅፏል ሲሉ የሳውዲ ልውል አልጋ ወራሽ ተናገሩ። ልውል መሐመድ ቢን ሳልማን ከኢራን ፕሬዚዳንት ሙሺድ ፔዜን ፔዜሽኪያን በአርቢያ ስልክ ያድ ባደረጉት ውይይት መንግስታቸው አለመግባባቶችን ለመፍታት ኃይልን መጠቀም እንደማይቀበልና ልዩነቶችን ለመፍታት ውይይት መሰረት ሊሆን እንደሚገባ አጽንኦት ሰጥተዋል ሲል የሳውዲ ዜና ወኪል ዘግቧል። እንደ ሚዲያው ዘገባ ከሆነ የኢራኑ ፕሬዝዳንት ሉላል ጋወራሹ ለኢራንና ለኢራን ሕዝብ ላሳዩት መልካም ስሜት በማመስገን መንግስታቸውን የእስራኤል ጥቃት በመቃወምና በማውገዝ ረገድ የያዘውን አቋም አድንቀዋል። የኳታር አሚር ሳሚመንቢ ታሚም ቢን ሀማድን አልታኒም ከኢራን ፕሬዚዳንት ጋር ባደረጉት ውይይት የእስራኤል ጥቃትን ያወገዙት ለኢራን አመራር ድጋፍ የሰጡ የመጀመሪያ አረብ መሪ ሆኗል ሲል ስለተፈጠረው ስፑትኒክ መረጃ ዘግቧል። ኢራን የእስራኤልን ሶስት ኤፍ ሰላሳ ሁለት ጄቶችን መጥቼ ጥያለሁ አለች። የኢራን ጦር ሁለት የእስራኤል አብራሪዎችን በቁጥጥር ስር መዋሉን ገልጾ የጦር አብራሪዎቹ የምዕራብ ኢራን መያዛቸውንም አስታውቋል። በአምስት አቅጣጫ ውስጥ ፈጽምኩ ባለው የሚሳኤል ጥቃትም ከመቶ ሃምሳ በላይ የጦርና የጦርና ኢንተለጀንስ ስፍራዎችን አውድሜ ያለው ብሏል። በአሁኑ ወቅት በካሚካዜ ድሮን የታገዘ ጥቃት እንደሚፈጽም እየፈጸመም እንደሚገኝ ጦሩ የገለጸው እንደሚገኝ የገለጸው ጦሩ በመጪዎች ሰዓት ከባድ የሚሳኤል ጥቃቶችም እንደሚቀጥሉም ተጠቁሟል። የእስራኤል ጦር ማስጠንቀቂያ ለኢራንያን የእስራኤል ጦር አይዲኤፍ ለኢራን ማስጠንቀቂያ ሰጠ። በኢራን ሚሳኤል እናስበል ሰባአል በአውሮፓን ጥቃት የአስር ሰዎች ሕይወት ያጣው የእስራኤል መከላከያ ኢራናውያን ከወታደር ቀጠናዎች እንዲለቁም አሳስበዋል። ከወታደራዊ አካባቢዎች አሁኑን ለቀው እንዲወጡ በኤክስ ገጹ ላይ ያሰፈረው ጦሩ አስከፊ ጊዜ እየመጣ መሆኑንም ጠቁማል። ሶስተኛ ቀን ምሽት ቴሄራንና ቴላቪቭ ከባድ ጥቃት ሲሰናዘሩ መሆኑንም የሚጠቁሙ መግለጫ ሆኗል። በፋርስ ቋንቋ ማስጠንቀቂያው የተደረገው ሲሆን መካከለኛ ምስራቅ ከትላንቱ ዛሬ ቀውሱ ሊከፋበት እንደሚችል ያሳየ ሆኗል። ኢራንም እጅን አጣጥፊ ያልቀመጥ ምላሽን ወዲያውኑ መስጠት ንቀጥላለሁ የሚል አቋም ላይ ናት። የጦር መሳሪያ ማምረቻ ፋብሪካዎች እና ድጋፍ ሰጪ ተቋማት አካባቢ ዜጎችን መውጣት እንዳለባቸው ሲነገር፣ ተጨማሪ መግለጫ ከእስራኤል ከመሰጠቱ በፊት ወደ አካባቢው ኢራናውያን እንዳይመለሱ ተጠይቋል። በእነዚህ መሰረት ለማት ሰዎች ተገኛችሁ፣ ማለት ህይወታችሁ አደጋ ውስጥ አስገባችሁ ማለት ነው ሲል በኤክስ ገጹ የእስራኤል ጦር አስነባል። የእስላማዊት ኢራን አብዮት ዘብ ኃይል አይአርጂሲ በእስራኤል ላይ ከባድ አጽፋ ምላሽ እንደሚሰጥም እየተነገረ ይገኛል። በናይጄሪያ በተፈጸመ ጥቃት የመቶ ሁለት ሰዎች ህይወት አለፈ። በሰሜን ማዕከላዊ ናይጄሪያ ቤኑ ግዛት ትጥቅ ታጠቁ የእንስሳት አርቢዎች ተፈጸመ በተባለው ጥቃት የመቶ ሁለት ሰዎች ህይወት አልፏል። በናይጄሪያው በውሃና መሬት የተነሳ በገበሬዎችና ና በከብት አርቢዎች መካከል ለረዥም ጊዜ የቆየው ግጭት ከቅርብ ጊዜ ወዲህ እየተባባሰ መጥቷል። ከሞቱት መቶ ሁለት ሰዎች በተጨማሪ ከመቶ የሚበልጡ ሰዎች አሁን ላይ አስጊ ሁኔታ ውስጥ ናቸው ተብሏል። ከጥቃቱ የተረፉ ሰዎች እንደተናገሩት ታጣቂዎቹ ቤታቸው ላይ ነራጅ በማድረግ ቤተሰቦቻቸው በተኙበት በእሳት ማቃጠላቸውን ገልጸዋል። ጥቃቱ ለሁለት ሰዓት መቀጠሉን የአካባቢው ነዋሪዎቹ ሲናገሩ ፖሊስ ጥቃት አድራሾቹን ለመያዝ እየሰራም ነው ብሏል። ኢራን በማዕከላዊ እና በሰሜናዊ እስራኤል ላይ በፈጸመችው ጥቃት ቢያንስ አስር ሰዎች ሲገደሉ ለመቶ ሃምሳ ሰዎች ቆስለዋል። አስራ ስምንት ያህል የሚሆኑት በፍርስራሽ ውስጥ ሳይጠፉ አልቀረም ነው የተባለው። ቻናል አስራ ሁለት የተሰኘው የእስራኤል ሚዲያ እንደዘገበው ኢራን ምሽቱን በፈጸመችው ጥቃት በ በባቲያም ስልሳ አንድ ህንጻዎች ላይ ጉዳት ደርሷል። የኢራን መገናኛ ብዙሃን እስራኤል ባለፉት ሁለት ቀናት የከፈተችውን ጥቃት በትንሹ ሰማንያ ሰዎች መሞታቸውና ስምንቱ ሰዎች መቁሰላቸውን ዘግበዋል። ከሟቾቹ መካከል ሀያ ህጻናት ይገኙበታልም ተብሏል። የእስራኤል መከላከያ ኃይል አይዲኤፍ ባለፉት ሰባት ሰዓት ባለፉት ሰዓታት ሰባት ድሮኖችን መትቶ መጣሉን አስታውቋል። የኢራን በኢራን የሚገዘየውት የአማጽያን ቡድን በወጣው መግለጫ በምሽቱ ጥቃት መሳተፉና ከኢራን ጦር ጋር በቅንጅት መስራቱን አረጋግጧል። ፕሬዚዳንት ትራምፕ ምሽቱን በኢራን ላይ በደረሰው ጥቃት ተሳትፎ አልነበራትም ሲሉ ገልጸዋል። ፕሬዚዳንቱ በአሜሪካ በማንኛውም መንገድ ጥቃት ከደረሰባት ግን በሙሉ ኃይል በኢራን ላይ ጥቃት እንደምትፈጽም አስጠንቅቀዋል። የሩሲያው ፕሬዝዳንት ቭላዲሚር ፑቲን ከአሜሪካው ፕሬዝዳንት ትራምፕ ጋር ለአምሳ ደቂቃ ያህል በስልክ ማውራታቸው ተገለጸ። የክሬምሊን የውጭ ጉዳይ ፖሊሲ ከፍተኛ አማካሪ እንደተናገሩት በዚህ ጥሪ ወቅት የሩሲያ መሪ በእስራኤልና በኢራን መካከል ያለው ግጭት ባልጠበቀ ሁኔታ ሊባባስ ይችላል በሚለው ላይ ስጋታቸውን ገልጸዋል። የፑቲን አማካሪ ዩሪዩቭ ኡሻኩቭ እንደተናገሩት በውይቱ ወቅት ፑቲን የእስራኤል ና በኢራን ላይ የፈጸመችውን ጥቃት አውግዛው፣ እንዲሁም ግጭቱ እንዳይሰፋ መካከል እንደሚያስፈልግ አንጽቷን ሰጥተዋል። የሩሲያው መሪ ከእስራኤል ና ከኢራን መሪዎቻቸው ጋር ስላደረጉት ወር ውይይት ለትራምፕ ማብራሪያ ሰጥተዋል። ሁለቱ ፕሬዝዳንቶች በኢራን የኒውክሌር መርሃ ግብር ላይ ድርድሮች ከማስቀጠል ወደ ኋላ እንደማይሉም ተስማምቷል ሲል ኡሻኩቭ አክለዋል።